ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 12 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በትናንትናው ዕለት በተደረገ ላብራቶሪ ምርመራ ሁለት ሰው በማርበርግ ቫይረስ መያዛቸው ተገልጿል። በጎንደር በሚገኙ ዩኒቨርሲቲዎች የተነሳው የተማሪዎች ተቃውሞ ወደ ባህር ዳር እንደሚሸጋገር ተጠቁሟል። ሰሙታላችሁ። በራያ ቆቦ እና በራያ አላማጣ አዋሳኝ አካባቢዎች በከባድ መሳሪያ የታገዘ ውጊያ ተካሂዷል። የአገዛዙ ጦር ፋኖና ትግራይ ኃይሎች የተሳተፉበት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 በትናንትና ውለት በተደረገ የላቦራቶሪ ምርመራ ሁለት ሰው በማርበርግ ቫይረስ መያዛቸው ተገለጸ። በዛሬ ውለት በተደረገ የላቦራቶሪ ምርመራ ተጨማሪ ሁለት ሰዎች በማርበርግ ቫይረስ መያዛቸውን የጤና ሚኒስትር አስታውቋል። በእለቱ አምስት የላቦራቶሪ ምርመራዎች መካሄዱ የተገለጸ ሲሆን ሁለት ሰው በቫይረሱ መያዙንና ሦስት ሶስት ሰዎች ደግሞ ነጻ መሆናቸው ተገልጿል። በሽታው መከሰቱ ከተገለጸበት ቀን አንስቶ እስካሁን ሰላሳ ሦስት የላቦራቶሪ ምርመራዎች የተከናወኑ ሲሆን ቫይረሱ በስድስት ሰዎች ላይ መገኘቱ ተመላክተዋል። በተጨማሪም ቫይረሱ ተገኝቶባቸው ህይወታቸው ያለፈ ሰዎች ቁጥር ሶስት ሲሆን ሶስት ሰዎች ደግሞ በሕክምና ላይ ይገኛሉ፣ ይላል ጤና ሚኒስትር። በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተው ማርበርግ ቫይረስ አንድ ተጨማሪ ሰው መያዙን የጤና ሚኒስትር ህዳር 9 2018 ዓ ም ማስታወቁ ይታወሳል። የጤና ሚኒስትሯ መቅደስ ዳባ የቫይረሱ ምልክት ታይቶባቸው ህይወታቸው ካለፈ ስድስት ሰዎች መካከል ሶስቱ ሰዎች የሞቱት በቫይረሱ መሆኑን ህዳር 8 ቀን በሰጡት መግለጫ ማስታወቃቸው አይዘነጋም። ሆኖም የማርበርግ በሽታ በመዲ የመዲና አዲስ አበባ ጭምር እየተስተዋለ ቢሆንም አገዛዙ ግን ይህን ሊደብቅ እየሞከረ ነው። ይህን 75 በመቶ ገዳይ የሆነ በሽታ የብልጽግናው አገዛዝ እንደ ፖለቲካ እየተጠቀመበት መሆኑም ነው እየተስተዋለ ያለው። በበሽታው የተያዙ ሰዎችን ይደብቃል። በሽታውን ያጋለጡ አካላት ከስራ ይባረራሉ። ሆኖም በሽታው ውስጥ ለውስጥ እየተስፋፋ ሲሆን፣ የአገሪቱ ህዝብም በዚህ እየተስፋፋ በመጣው በሽታ መደበቅ ምክንያት ሽብር ውስጥ ገብቷል። ከተመድ እስከ አሜሪካ በጉዳዩ ላይ ትኩረት ሰጥተው እየሰሩ ባለበት ወቅትና ድጋፍ እናደርጋለን የሚ የሚል ድምጽ በሚያሰሙበት ሁኔታ ህዝቡን መግደል መጨፍጨፍና ማሰቃየት ብርቅ ያልሆነው ብልጽግና ግን ገጽታይን ያበላሻል በሚል ይህን በሽታ እየደበቀ ነው። ሆኖም በሽታው ለመጀመሪያ ጊዜ ከተገኘበት ከደቡብ ኢትዮጵያ ክልል ጂንካ ብዙ ኪሎ ሜትሮችን ርቆ በአዲስ አበባና በአርሲ መገኘቱ እየተገለጸ ሲሆን ጉዳዩንም አሳሳቢ አድርጎታል። በአዲስ አበባ ውንጌት አካባቢ ባለ አንድ የጤና ተቋም ውስጥ የሚሰሩ ሰራተኞች ምልክቱ ታይቶባቸው ለምርመራ እንደተወሰዱ ሮሃ ሰምታለች። ሆኖም ታማሚዎቹም ሆኑ መረጃውን የሚያውቁ የጤና ተቋሙ ባልደረቦች ስለ ጉዳዩ እንዳያወሩ ተነግሯቸው ነበር። ሆኖም ሮሃ ባደረገችው የተጠርጣሪዎቹ የምርመራ ውጤት አልተነገራቸውም። ከዚህም ባለፈ ጤና ሚኒስቴር በትናንትናው ዕለት ባስተላለፈው እለታዊ መረጃ ትናንት በምርመራው በሽታው የተገኘባቸው ሰዎች ከየት አካባቢ እንደሆኑ አልገለጸም። በጎንደር በሚገኙ ዩኒቨርሲቲዎች የተነሳው የተማሪዎች ተቃውሞ ወደ ባህር ዳር እንደሚሸጋገር ተጠቆመ። በብርሃኑ ነጋ የሚመራው ትምህርት ሚኒስቴር ከመጪው ዓመት ጀምሮ ተግባራዊ ለማድረግ ያቀደው አስገዳጅ መመሪያ በዩኒቨርሲቲዎች ተቃውሞ እንዲቀሰቀስ ምክንያት መሆኑን ተከትሎ ካለፈው ሰኞ ጀምሮ ዩኒቨርሲቲዎች በተማሪዎች የተቃውሞ ሰልፍ እየታመሱ ይገኛሉ። አብይ ስልጣን በችሮታ የሰጧቸው ብርሃኑ ነጋ የሚመሩት ትምህርት ሚኒስቴር ከመጪው ዓመት ጀምሮ በከፍተኛ ትምህርት ተቋማት ተማሪዎች ላይ ተግባራዊ ለማድረግ ያቀደው አስገዳጅ መመሪያ ተቃውሞ እንደገጠመው በመመልከት ላይ እንገኛለን። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ አመት ትምህርታቸውን ሲያጠናቅቁ ለአንድ አመት የማህበረሰብ አገልግሎት እንዲሰጡ የሚያስገድደው መመሪያ ከመጪው የትምህርት ዘመን ጀምሮ ተግባራዊ ለማድረግ እቅድ እንዳለው አሳውቆ ነበር። መመሪያውን የተቃወሙ የተለያዩ ዩኒቨርሲቲ ተማሪዎች ከባለፈው ሰኞ ህዳር ስምንት ጀምሮ በሀገሪቱ በተለያዩ ትምህርት ተቋማት የተቃውሞ ድምጻቸውን ማሰማት ላይ መሆናቸውም ታውቋል። ማክሰኞ ዕለት በደንቢ ዶሎ፣ አክሱም፣ ወለጋ፣ አምቦ እንዲሁም መደወላቡ ዩኒቨርሲቲዎች ተቃውሞ በከፍተኛ ሁኔታ ሲካሄድ ነበር። ሰኞ ደግሞ ቡሌ ሆራ፣ ሰላሌ፣ ነቀምት፣ ድሬዷ አርሲና ሌሎች ዩኒቨርሲቲዎች የተማሪዎችን ተቃውሞ ማስተናገዳቸው አይዘነጋም። ከትናንት በስቲያ በአማራ ክልል ደቡብ ጎንደር ዞን ደብረ ታቦር ዩኒቨርሲቲ የተማሪዎች ተቃውሞ ሲካሄድ፣ በትናንትና ሁለት ደግሞ በሰሜን ጎንደር ደባርቅ ዩኒቨርሲቲ ተቃውሞ ተካሂደዋል። በእነዚህ የተቃውሞ እንቅስቃሴዎች ብልጽግና የኃይል እርምጃ መውሰዱን ደግሞ የተለያዩ ዩኒቨርሲቲዎች ተማሪዎች ይናገራሉ። የመደወላቡ ዩኒቨርሲቲ ተማሪው በዩኒቨርሲቲያቸው ውስጥ ተቃውሞ መካሄዱን አንስቶ አገዛዙም አፈና መፈ መፈጸሙን ገልጸዋል። በዩኒቨርሲቲውም ውጥረት መኖሩን ተናግሯል። ትናንትና እና ዛሬ በቃ ልጆቹ ሰላማዊ ሰልፍ ለውጣ እያሉ እነሱ ፌደራሎች እየከለከሉ ነበረ። በዛ ላ ደግሞ ያው አንድ ሁለት ተማሪ ተወስደዋል፣ ማለት ፌደራሎች ወስዶ እስካሁን ራሱ አልተመለሱም ትምህርታቸው ላይ ሁለቱም ናቸው። ግን የወሰዱት ደግሞ ልዩ ኃይል ናቸው እና ልጆቹ እስካሁን አልተመለሱ። ለምሳሌ አራት ዓመት የምንማቸው በቃ አምስት ዓመት ይሆናል። አንድ ዓመት ለምን አስፈለገ ምናምን ብሎ ጠየቅንና እኛ የሚያገባን ነገር የለም ያው የሚኒስቴሩ ስለሆነ ምናምን አሉና እናንተ ሌላ ነገር ከፈለጋችሁ ደግሞ ያሉን እርምጃ ትወግድ አላችሁ። ስለዚህ ዝም ብላችሁ በቃ ያለውን ነገር ዝም ብሎ አሉን እና በቃ እኛም በእሱ ዙር በቃ እንትኑን ፈርተን ዝም ብለን ያው ያለን አሉ ላይ ነው አሉ እና አሁን እራሱ እንደዛ ነገር ነው በቃ መንገድ ላይ ስንሄድ የትም ቦታ ስንሄድ በቃ ፌዴራሎች ሁሉ አሉ። የዋቻማ ዩኒቨርሲቲ ተማሪው በበኩሉ ግቢው በአገዛዙ የጸጥታ ኃይሎች መወረሩን አንስቶ ሊደረግ የተሞከረው ሰልፍ ባይሳካም ውጥረቱ እንዳለ ነው ብለዋል። እዚህ ያለው ሁኔታ እና ሌላው ግቢ ሁሉ ያው ሰላማዊ ሰልፍ ምናምን ተሞክሮ ከዛ የእንትኖቹ እነዚህ የጸጥታ አቃሎች መጡ። እነሱ አይቻልም ብለው አስቀሩት። በቃ ተማሪውም ዝሞ የሆኑም ያልሆኑም ብሎ አስቦ ቀረ። አስበን ነበር ግን አልተሳካም። ሁሉም ጠዋት ላይ ከቁርስ በኋላ ሁለት ሰዓት ተኩል ላይ እንደዚህ ተሰባስቦ ሁሉም በየኮሌጁ ሁሉ ተሰብስቦ ከዛ እንደገና አይቻልም ብለው እስከ መማታትሉ ደረሱ። ሁሉም ባለበት ላይ አዝኖ ዝሞ ተቀምጧል። የተና ጥያቄ እንዴት ስድስት ዓመት እንዴት ግቢ ላይ እንቆያለን ለአንድ ዲግሪ ስድስት የባህር ዳር ዩኒቨርሲቲ ተማሪው ሙሉ ግቢው በመንግስት ሰዎች ተሞልቷል፣ ያለ ሲሆን ጥያቄያችንን በሰልፍ ለማሰማት እየተንቀሳቀስን ነው ሲል አብራርተዋል። ሁሉም ተማሪ ያው በፌዴራል ነው ውስጡ በጣም ብዙ አለ። መንግስት አካላት በጣም በውስጡ አሉ። ፍራቻ ለን ያለ ተማሪው ሁሉ እንዴት መዘጋጀት እንዳለበት፣ እንዴት ማድረግ እንዳለበት እያወራ ነው ያለ። በቃ አንወጣም ወንወጣ ምናምን የሚል የሆነ ትላይ ነው። ታፍኖ ነው ያለው አሁን። የሆነ የሚፈነዳ ነው የሚመስለኝ። በጣም ብሶበታል ተማሪው ያለው ነገር። በሌሎች ዩኒቨርሲቲ የተጀመሩ ነገሮችን ላይቭ እየታየ ነው። እዚህም መቼ እንደሚነሳ አይታወቅም። እዚህ ግቢም ያው እንደሚኖረ የሆነ ግምታች አሉኝ። ምክንያቱም ብዙ ነገሮች አሁን ምንም ተማሪው የሚፈልገው ነገር አይደለም። መንግስት ራሱ ነው ውሳኔውን ራሱ የሚያሳርፈው፣ ራሱ ገምግሞ ከተማሪው፣ ከትምህርት አካላት እንደዚህ ሀሳብ የሚያጋራ ስላልሆነ የተማሪዎች ኦፖዚሽን ብዙ ጊዜ ይገጥሙታል ብሎ ውሳኔው የመጨረሻ ሰላማዊ ሰልፍ መውጣት ነው፣ ወታን ሀሳባችን እናሰማ የሚል ውሳኔ ላይ ነው ያለ። በዚህ ሰዓት ተማሪ ሁሉም ተማሪ ማለት ነው ማንም በዚህ መንግስት አሁን ባሳረፈው ትምህርት ሚኒስቴር ባሳረፈው እንትን ላይ የተማሪው ፍላጎት አንድም ፍላጎት ያለው ተማሪ እስከሌለ ድረስ ሁሉም ተማሪ ለእንደዚህ አይነት ነገር ዝግጁ ነው። ግን ይሄን ነገር ለማድረግ ግን ፍራቻ አለ። መንግስት ያው አስቀድሞ እንትን አድርጎበታል። እዚህ ላይ የመንግስት አካላት ውስጥ አሉ፣ እየዞሩ ፌዴራሎች በጣም በርካታ አሉ፣ ውስጥ ላይ እዛው ተማሪው መካከል ከአንዱ ብሎት ለፌዴራል ነው እና የአፍራቻ ስላለ ነው እስካሁን የተማሪው ጥያቄ በቃ፣ አሁን እኛ የምንማረው በዚህ ሰዓት የተማረው ሁሉ አሁን ቀጥታ ስራ የማይገኝበት አፋ እንትን ሆኗል። አሁን ስራ የማይገኝበት ያለንበት ሁኔታ ኢትዮጵያ ውስጥ ተምሮ መመረቅ ብቻ ነው እየሆነ ያለው አቅጣጫው አሁን ያለ ሁኔታ እና በዚህ ሰዓት የትምህርት አመት የሪሚዲያል የሚባል መጥቶ የሆነ ጊዜ ያሳለፈ ተማሪ አለ። አሁን አራት በፊት አራት አመት የነበረው አምስት አመት ሆኗል። አንዳንድ አመት ጭማሪ ተደርጎበታል በሁሉም ላይ የሆነ ጊዜ በዚህ ባለፉት አምስት አመት አስቶ የተፈጠረ ነው። አሁን በዚህ ባለው ሁኔታ ደግሞ እንደገና አንድ አመት ሲጨመርበት በሶስት አመት ይመረቅ የነበሩ የድሮ ሰዎች እኛ በስድስት አመት በሰባት አመት እንድንመረቅ እየሆነ ነው ማለት ነው። ያለው ሁኔታ ምንም ተማሪዎች አንድ አመት እዚህ አስተማሩ አላስተማሩ የሚፈጠር ነገር አይኖርም። በፊትም አንድ አመት ሽማን ተጨምሮ ሶስተኛ ሶስት አመት የነበረው አራት አመት ሲሆን ምንም ለውጥ እንዳልመጣው ሁሉ እንደገና የሪሚዲያል ተማሪም ተጨመረ። ምንም የተሻ መንግስት የተሻለ ነገር ፈጠርኩ ሊል ይችላል፣ ግን እኛ ተማሪ ሆነን እያየ ነው። ግን አንድ አመት መኖ ሶስት አመት ጨረስን አራት አመት ጨረስ እድሜያችንን የማጓተት እንጂ ምንም የፈጠርነው ነገር የለም እኛ የህርንበት የተማርንበት ሂደቱን የተጓዝንበት ነው የምናውቀው ከመንግስት ይልቅ በራያ ቆቦ እና በራያ አላማጣ አዋሳኝ አካባቢዎች በከባድ መሳሪያ የታገዘ ውጊያ ተካሄደ። በአማራ ክልል ሰሜን ወሎ ዞን ራያ ቆቦ ወረዳ ስር ባሉ የተለያዩ አካባቢዎች በሞርተር የታገዘ ውጊያ በአገዛዙ ኃይል እና በፋኖ መካከል ተካሂደዋል። የአገዛዙ ጦር ከትናንት በስቲያ በሰሜን ወሎ ዞን ራያ አላማጣና ራያ ቆቦ አካባቢዎች በከባድ መሳሪያ የታገዘ ተኩስ መክፈቱ ታውቋል። የብልጽግና ወታደሮች ከቆቦ ወረዳ ጮቢበር ሆነው ወደ ቦታ ማርያም እና ባይባዋ የሞርተር ጥቃት እየፈጸሙ ሲሆን ያለውን በዚህ የዘፈቀደ የከባድ መሳሪያ ድብደባ ጃሮታ የተባለ ትምህርት ቤት ጉዳት ደርሶበታል ተብለዋል። በወረዳው ቢጭሮ፣ ባይባዋና ቦታ ማርያም በተባሉ ቦታዎች በአገዛዙ ጦርና በፋኖ ነው መካከል በከባድ መሳሪያ የታገዘ ውጊያ መደረጉም ተሰምተዋል። በውጊያው የደረሰውን ጉዳት በዝርዝር ማወቅ እንዳልተቻለ አካባቢው ነዋሪዎች ገልጸዋል። ውጊያው እስከ ራያ ዋጃ ድረስ ተስፋፍቶ እንደነበር ኢትዮ ኒውስ የመረጃ ምንጮቹን ዋቢ አድርገው ዘግበዋል። ይህንን ተከትሎ የትግራይ ኃይሎች ወደ ጮቢበር በአገዛዙ ጦር ላይ የሞርታር ጥቃት መፈጸማቸው ተሰምተዋል። ባለፉት ቀናት የአገዛዙ ጦር ከቆቦ ወደ አላማጣ ኃይል ሲያንቀሳቀስ በዋጃ አቅራቢያ ማዶ በተባለ ቦታ በትግራይ ኃይሎች መንገድ እንደተዘጋበት ተዘግቦ ነበር። ከትናንት በስቲያ ደግሞ ከትግራይ ኃይሎች በኩል ወደ አገዛዙ ጦር ሞርተር ተተኩሶ ነበር ሲሉ የአካባቢው ነዋሪዎች ተናግረዋል። በዚህ በራያ ቀጠና የአገዛዙ ተደጋግሞ የአየርና የምድር ውጊያ በስፋት እየተከፈተ ሲሆን፣ ይህም የሚሆነው የፋኖና የህወሃት ኃይሎች በጋራ ሆነው ይወጉኛል ከሚል ስጋት ሳይሆን አይቀርም ይላሉ የአካባቢው ምንጮች። በዝምታ ውስጥ የቆየው የኤርትራ ጦር የብልጽግና ባለስልጣናት ለሚያደርጉት የጦር ቅስቀሳ ማስጠንቀቂያ ሰጠ። ላለፉት በርካታ ጊዜያት የብልጽግናው አገዛዝ በጠቅላይ ሚኒስትሩ፣ በውጭ ጉዳይ ሚኒስትሩ፣ በኢታ ማጆር ሹሙ፣ በጀኔራሎቹ፣ በሚኒስትሮቹ፣ በሚዲያዎቹ፣ በአክቲቪስቶቹ በኩል የባህር በር ማግኘት አለብን፣ ኤርትራን ወረንም ቢሆን አሰብን እናስመልሳለን የሚል ዘመቻ ከፍቷል። ይህ በባህር በር ስም አዲስ ጦርነት የመክፈት ዘመቻ በብልጽግና በኩል በተደጋጋሚ ቢሰማም የኤርትራ መንግስት ምላሽ ግን የማስታወቂያ ሚኒስትሩ የማነ ገብረ መስቀል በኤክስ ገጻቸው ላይ በሚለጥፉት አጭር መልእክት የተወሰነ ነው። ኢትዮጵያ የባህር በር ለማግኘት የምታቀርበውን ጥያቄ አደገኛ ነው በማለት ውድቅ ያደረጉት ሚኒስትሩ የድንበር መንጠቅ መርዛማ አጀንዳ ሲሉ ኮንነውታል። ብዙም ሲናገር የማይደመጠው የኤርትራ መከላከያ ህዳር ወር መጀመሪያ ላይ የኢትዮጵያ መሪዎች ህዝቡን ወደ ጦርነት አዘቅት መጎተት እንዲያቆሙ ሲል አስጠንቅቋል። ጦሩ አክለውም ቀይ መስመሩን የሚያልፍ ማንኛውም አካል ለመማር ዳግም እድል የማይሰጥ አዘቅት ውስጥ ራሱን እየከተተ ነው ሲል አስጠንቅቋል። የኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ኢቲቪን ጨምሮ የመንግስት የመንግስት ሚዲያዎች በሺዎች የሚቆጠሩ አዲስ ምልምል ወታደሮች ሲመረቁ በተደጋጋሚ ያሳያሉ። የብልጽግና መከላከያ ኃይል ሰው ኃይል ኃላፊ የሆኑት ሌተናል ጀኔራል ሀጫሉ ሸለመ በቅርቡ በሰጡት ቃለ ምልልስ ላይ ጦሩ በአስተማማኝ ቁመና ላይ እንደሚገኝ ተናግረው በአስር ሺዎች የሚቆጠሩ ወጣቶች እየተቀላቀሉት መሆኑንና ይህም ለጠላት መልእክት መሆኑን ተናግረዋል። ብልጽግና ወታደራዊ ትርኢት የማድረግ እድገት የጦርነት ቅስቀሳ ቢያደርግም እስካሁን ድረስ ምንም አይነት ወታደራዊ ትርኢት ወይንም ምላሽ ከኤርትራ ወገን አልተሰማም። ብሔራዊ መገናኛ ብዙሀን የመንግስት ፕሮፓጋንዳ በማስተጋባት ኢትዮጵያ የባህር በር ያጣችው ፍትሐዊ ባልሆነ መንገድ መሆኑንና መመለሱ የጊዜ ጉዳይ መሆኑን እየዘገቡ ነው። የኢቲቪ ዜና ሽፋኖች ኢትዮጵያ የቀይ ባህርን ወደብ ፍትሐዊ ባልሆነ መንገድ ማጣቷን በሚገልጹና ዳግም መልሶ የማግኘት ጉዳይ ላይ በሚሰጡ አስተያየቶች የታጀበ ነው። ኢቲቪ አዳዲስ የሚመረቁ ወታደሮች ከማሳየት ባሻገር ከግድቡ ወደ ግድቡ አሰብ የኛ ነው ወይንም አሰብ ኢትዮጵያ ነው የሚል መፈክር ያዙ ሰልፈኞችንም ሲያቀርብ ነበር። የሀገር ውስጥ መገናኛ ብዙሀን ሰልማን በባህር በር ጉዳይ ያለውን አቋም የሚያሰራጩ አክቲቪስቶችን በበይነ መረብ ላይ ማሰማራቱን ይገልጻሉ። የእነዚህ በማህበራዊ መገናኛ ብዙሀን ላይ የተሰማሩ ዲጂታል አርሚ ተብለው የሚጠሩ አክቲቪስቶች ቁጥር ስልሳ ሺህ እንደሚደርስ ተዘግበዋል። የኤርትራ ብሔራዊ መገናኛ ብዙሀን በተለይ ኤርቲቪ ኢትዮጵያን ከአስርተ ዓመታት በፊት የተፈታን ጉዳይ ዳግም በማንሳት ዓለምን እያሳሳተች ነው በማለት የሚወነጅሉ ርዕስ አንቀጾችንና አስተያየቶችን ያቀርባል። ቅምት አንድ 2018 ዓ ም የቀረበ ርዕስ አንቀጽ የኢትዮጵያ መንግስት ለአንድ ና ለመጨረሻ ጊዜ ህጋዊ በሆነ መልኩ የተፈታን ጉዳይ በመቀስቀስ በሁለት ሀገራት መካከል ጦርነት ለመጫር እየሞከረ ነው ሲል ወንጅሏል። ኢትዮጵያ የአሰብ ወደብ ባለቤትነት ጥያቄ ማንሷታን ተከትሎ ከዚህ በፊት የኤርትራ መንግስትን በመቃወም የሚታወቁ መገናኛ ብዙሀን ድምጸታቸውን እንዲቀይሩ አድርጓል። መቀመጫውን ዩናይትድ ኪንግደም ያደረገው አሰና ቲቪ አጠቃላይ ተመልካቾቹንና ኤርትራውያንን የፖለቲካ ልዩነቶቻቸውን ወደ ጎን በመተው ከኤርትራ ጎን እንዲቆሙ ጥሪ አቅርበዋል። መቀመጫውን ፓሪስ ያደረገውና በተቃውሞ የሚታወቀው ሬዲዮ አረና በበኩሉ የኢትዮጵያን ጠባጫሪ መግለጫዎች ኮንኖ አቅርበዋል። በዚህም ብልጽግና በጠባጫሪነቱ የኢሳያስ ተቃዋሚዎች ደጋፊዎቻቸው እንዲሆኑ አድርገዋል። ሁለቱም የሱዳን ተፋላሚ ጀኔራሎች የፕሬዝዳንት ትራምፕን የሰላም ጥረት እንደሚደግፉ አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሱዳን ውስጥ ያለው ጦርነት እንዲያበቃ የሚያደርግ አዲስ ጥረት እንደሚያደርጉ ከትናንት በስቲያ መግለጻቸው ይታወቃል። ለትራምፕ ለዚህ ገለጻ ሁለቱም ተፋላሚዎች መልስ ሰጥተዋል። መቀመጫቸውን በፖርት ሱዳን ያደረጉት ሌተናል ጀኔራል አብዱልፈታ አልቡርሃን ባወጡት መግለጫ ፕሬዝዳንት ትራምፕ በዚህ መልክ ለሱዳን ትኩረት በመስጠታቸው ምስጋናቸውን አቅርበው በሀገራቸው ያለው የደም መፋሰስ እንዲያበቃ ከአሜሪካና ሳውዲ አረቢያ ጋር ለመስራት ፈቃደኛ መሆናቸውን አስታውቀዋል። በተመሳሳይ በአልቡርሃን የሚመራው መንግስት ጠቅላይ ሚኒስትር የሆኑት ዶክተር ከማል ኤድሬስ በሀገራቸው ሰላም እንዲመጣ አሜሪካና ሳውዲ ለመጀመሪያ ያሰቡት ጥረት የሚበረታታ መሆኑን ጠቅሰው በዚህ ጥረት ውስጥ ተባባሪ እንደሚሆኑ ይፋ አድርገዋል። ሁለቱ ሀገራት በሱዳን ሰላም፣ መረጋጋትና እድገት እንዲመጣ ላላቸው በጎ ምኞትም ምስጋና አቅርበዋል። በሌላ በኩል በሌተናል ጄኔራል መሐመድ ሐምዳን ዳጋሎ የሚመራውና በተቆጣጠራቸው አካባቢዎች የራሱን ትይዩ መንግስት የመሰረተው ኃይል በበኩል የትራምፕን ዕቅድ እንደሚደግፈው አስታውቋል። ሱዳን ፋውንዲንግ አሊያንስ ብሎ ራሱን የሚጠራው ይህ መንግስት ባወጣው መግለጫ ይህ ግጭት በወታደራዊ መንገድ እንደማይፈታ ገልጾ ለችግሩ ፖለቲካዊ መፍትሄ እንደሚያስፈልገው አሳስበዋል። በመግለጫው ፕሬዚዳንት ትራምፕ ያቀረቡት ይህ ጥሪም በፖለቲካዊ ንግግር ድርድር ማድረግን የሚመለከት በመሆኑ እንደሚቀበለው እና በሚደረገው ማንኛውም የሰላም ጥረት ላይ ተሳታፊ እንደሚሆን መግለጹን ሱዳን ታይምስ ዘግበዋል። ታላቅ የተቃውሞ ሰልፍ በደቡብ አፍሪካ። የጂ20 ሰሚት ስብሰባን ተያይዞ በደቡብ አፍሪካ የምትኖሩ ኢትዮጵያውያንና ኤርትራውያን በሙሉ፣ እንደሚታወቀው ለብዙ ዓመታት በኢትዮጵያ በአማራ ህዝብ ላይ የታወጀው ጦርነት የጅምላ ግድያ፣ የዘር ማጥፋት ሴራ፣ በንጹሐን ሕፃናትና አረጋውያን ላይ የድሮን ጥቃት አሁንም ባስከፊ ሁኔታ እየቀጠለ ይገኛል። የአገዛዙ የጭካኔ ተግባር በይፋ የታዳጊ ወጣት ሴቶችን ጡት እየቆረጠ ነው። በሀገራችን ኢትዮጵያ ከሌላ ብሔረሰቦች ጋር ለብዙ ዓመታት ወልደው ከብደው የሚኖሩ የአማራ ማንነት ያላቸውን ዜጎች በመራዊ፣ በአጣዬ፣ በኤፍራታ ግድም፣ በአርሲ ዞን፣ በወለጋ፣ በበደኖ፣ በማይካድራና በሌሎችም ከተሞች እየተደረገ ያለው ግፍ ምን ያህል የከፋ ደረጃ ላይ እንደደረሰ የዓለም አቀፍ ኅብረተሰብ ሊረዳው ይገባል። ብዙ የአማራ ወጣቶች በከተማይቱ በአዲስ አበባና በአቅራቢያው ባሉ የአገዛዙ ማጎሪያ ቤት በአመለካከታቸውና በማንነታቸው ብቻ ለእስር ተዳርገው እየማቀቁ ነው። አገዛዙ በተለይ በአማራ ህዝብ ላይ ያነጣጠረ የጥፋት ድርጊቱን ያለምንም ሰብአዊነት እልቂቱን በድሮን ከማድረግ አልፎ ተርፎ አማራ ማንነት ያለውን ሁሉ በማሳደድ ታሪክ የማይረሳውን ጥፋት በመፍጠር ላይ ነው። በጥላቻ ስነ ልቦና ስልጡን የሆነውን ጦር እያዘመተ ንጹሐንን እያስጨፈጨፈ ይገኛል። ስለሆነም በደቡብ አፍሪካ የምትገኙ አማራዎች፣ የአማራ ማኅበራት አባላቶች እንዲሁም የአማራን ህዝብ ስቃይና ስቆቃን ከግምት ውስጥ ያስገባችሁ ኢትዮጵያውያንና ኤርትራውያን ሁላችሁ የፊታችን ኖቬምበር 22 ቀን ቅዳሜ ኢነስ ፍሪ ፓርክ ሳንድተን ካትሪን ስትሪት፣ እንዲሁም በበነጋው እሁድ ኖቬምበር 23 በስፒከርስ ኮርነር ናዝረክ ሴንተር ሰዌቶ ኤክስፖ ሴንተር አቅራቢያ ከጠዋቱ አራት ሰዓት ጀምሮ ሁለቱንም ቀናት መነሻውን ጆሃንስበርግ ጂፒ ስትሪት በማድረግ የአገዛዙን ግፍ ለጂ20 ተወካዮች እንዲሁም ለዓለም የምናሳይበት ቀን ይሆናል። አድማጭ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብና አመሰግናለን። ሰላም።